በዓሉ። እውነትን መሠረት ያደረገ ትረካ እንዳለጌታ ከበደ። 1972 ዓ ም ግሮሰሪው ሐዘን የለበሱ ሙዚቃዎችን ማሰማት ከጀመረ ሰዓት የለውም። ልብን በትካዜ ለመሙላት ታጥቆ ተነስቶአል። ቤቱን የሐዘን ቤት ድንኳን አስመስሎታል። አየሩ ራሱ ማቅ አጥልቋል። አድማሱ ዳምጤና በዓሉ ግርማ ወደ ግሮሰሪው ሲገቡ የተቀበላቸው መንፈስም ይኸው ነው፣ ሐዘን ነው። ፈገግታ የኮበለለበት፣ ሳቅ ራሱን የደበቀበት ቤተኞች ናቸው። አስተናጋጁ ነብዩ መጣ። አስተናጋጁ አድማሱንም በዓሉንም ጨበጣቸው። ስፈልገው ነበር፣ አለ አድማሱን እያየ እኔን አዎ ለምን ጉዳይ አለው በፈገግታ አስተናጋጁ መራመድ አልፈለገም ኮስተር እንዳለ ነው እባኮ በዓሉን ይምከሩልኝ አለ ነጭ ሸሚዝ ወደ ለበሰና ሁል ጊዜ ሽክታ ወደሚያዘወትረው ጥንቁቅ ደንበኛው ወደ በዓሉ እያየ ከሌሎች ደንበኞቹ ይልቅ ለበዓሉ የተለየ ግምት የሚሰጥበት አንዱ ምክንያት በዓሉ ለሦስት ልጆቹና ለባለቤቱ የተለየ ፍቅር ሲሰጥ በማየቱ ነው። እሱ ማመን ይበድለኛል፣ ራሱን እየበደለ ነው እንጂ። ይህን ልነግረው እኮ ነው ስፈልገው ነበር ያልኩት። በዓሉ ስህተት እየሠራ ነው። እንዴት ሆኖ? አስተናጋጁ ግራ ቀኙን ገላምጦ፣ እንደሚያውቁት ጊዜው ጥሩ አይደለም። እንኳን ለተማረ ለተመራመረ እንደሱ በመንግስትም በሕዝብም ዓይን የሚገባ ሥራ ለሠራ ሰው ይቅርና እኛንም ስጋት ላይ እየከተተ ዘመን ነው። እውነት ግን ነው አልአድማሱ። አብዮት ከፈነዳ ጥቂት ዓመታት አስቆጥሯል። ስድስት ዓመቱ የተረጋጋ መንፈስና አደብ የገዛ ስሜት በአገሪቱ ላይ መርበብ እንዳልጀመረ ለማንም የተሰወረ ሐቅ አይደለም። ሁሉም ነገር ደፍርሷል። በዓሉ ደግሞ ደራሲ ነው። ጋዜጠኛ ነው። አብዮት ናፋቂ የፖለቲካ ሰው ነው። ከብዙ ሰው ተነካክቷል። በብዙ ጉዳዮች እጁን አስገብቷል። ከፖለቲካ ፓርቲዎች ኢህአፓ፣ ሰደድ፣ ህወሀት፣ ኢጫት፣ ወዝሊግ፣ ቀይ ባንዲራ፣ ህግሐኤ፣ ኦነግ፣ ኦብነግ፣ ኢኮፓ ወዘተረፈ ውስጥ ብዙዎቹ ለምን አርፎ እንደማይቀመጥ ግራ የገባቸው ናቸው። የእሱን በሕይወት አለመኖር የሚናፍቁ ለአገሪቱ ፈጣን ለውጥ የመፍትሄው ቁልፍ በእጃችን ነው ያለው ብለው የሚያምኑ ጎበዛዝት በዓሉ ህመማቸው ነው። ይህን ደግሞ በዓሉ ያውቃል፣ አድማሱም ያውቃል፣ አስተናጋጁም ያውቃል። አስተናጋጁ በዓሉን ያወቀው አሁን አይደለም፣ በፊት ነው። በዓሉ እዚህ እዚህ ውቤ በረሃ እዚህ ፒያሳ ጊዮርጊስ አካባቢ በሚገኘው ግሮሰሪ ማስተናገድ ከመጀመሩ በፊት ልብ ወለድ መጽሐፎቹን አንብቧቸዋል። ድፍረቱን ብቻ ነው ያልወደደለት። በተለይ እግዜርንም መንግሥትንም የመንግሥት ተቃዋሚዎችንም ማኅበረሰብንም የሚደፍር መሆኑን ሰው፣ እንዴት የሚሆነውን የሚደርስበትን እያወቀ ሰተት ብሎ እሳት ውስጥ ይገባል። የቀይ ኮከብ ጥሪ ላይ እያነበበውን አስታወሰ። ከማስታወቂያ ሚኒስቴር አርባ ሰዎች ሊጋለጡ ነው እየተባለ በሰፊው ይወራል። እንደሰማሁት ከሆነ ሁላችንም አለንበት። ቅድም እንዳልኩት የራሳችን ጠላት እኛው ራሳችን ነን። ንቀቱን ትተን ከሰፊው ሰራተኛ ጋር በውይይት ክበቦች ውስጥ ብንካፈል ኑሮ ይውሉ አይደርስብንም ነበር። ከሰፊው ሰራተኛ ጋር ሆድና ጀርባ ሁነን የቀረነው በገዛ እጃችን ነው። እባኮ ይምከሩልኝ አለ። አይ ነቢዩ፣ አለ በዓሉ ፈገግ ብሎ፣ የማያስጨንቅ ነገር አያስጨንቅህ ነብዩ ቁጣው መጣ። ምኑ ነው የማያስጨንቀኝ? የሰዓትን ላፊ ከታወጀ በኋላ ምንም ሳይመስለው እዚህ ቁጭ ብሎ የሚጠጣ ብቸኛ ሰው አንተን አውቃለሁ፣ አንተ ብቻ ነህ። የበዓሉን ፈገግታ ያልወደደው አስተናጋጅ ይህን ጊዜ፣ አንተ በልብህ ይህንን ነብዩ እንዴት አድርጌ ልጻፈው ብለ ይሆናል የምታስበው። የምታውቃቸውን አለቆችን ወዳጆችንና የሥራ ባልደረቦችን ነው አሉ የምጽፈው። ለዚህ ነው ጠላት የበዛው ብሎ አጉተመተመ። ዛሬ ምኑናል ነቢዩ አለ በዓሉ። ፈራው በዓሉ ፈራው ፈራውልህ። ከእንግዲህ አዲስ ነገር የምታስነብበን አልመስላለኝ አለ እምባው እየመጣ ድምፁ እየሻከረ። ለምን የሚገድሉ ይመስለኛል። አንተም መንግሥትን አታከብርም፣ ተቃዋሚዎችንም አታከብርም። የማንምና ከማንም አለመሆን አደገኛ ነገር መሆኑ እንዴት ይጠፋል? ሂድ ሂድ ነቢዩ፣ ሂድና ሁለት ቀዝቀዝ ያለ ቢራ ይዘልና ነቢዩ እየከፋው ሄደ። የታዘዘውን ይዞ መጣ። ይምከሩልኝ ጋሼ፣ ሰዓት ላፊ ከታወጀ በኋላ ለምን እንደሌላው ሰው ወደ ቤቱ ወደ ቤተሰቡ አይሰበሰብም? መንግስትን መናቅ የት ያደርሳል? አዋጅን መተላለፍ የት ያደርሳል? ይምከሩልኝ። ሐዘን እግሩን ዘረጋግቶ በመሃላቸው ሰፈነ። እውነት ነው አለ አድማሱ ዳምጤ። ሰዓትን ላፊ ከታወጀ በኋላ ወደዚህ ትመጣለህ ወደ ለሄድ እችላለሁ? ወደ ቤት ነው ወደ ቤተሰብ መሰብሰብ። በዓሉ የምጸት ሳቅ አሰማ። ዝምታ ሆነ። አስተናጋጁ ተመልሶ መጣ። ጋሺ አቤት አልአድማሱ ይህ ሰውዬ ዛሬ እንኳን በጊዜ ግባ፣ ይዘውት ይሂዱ። እሺ። ነቢዩ የቢራ ጠርሙሶቹን ይዞ ሂሳቡንም ተቀብሎ ሄደ። አየሁ ኩርፊያው ከንፈሩ ላይ ተንጠልጥሎ ሲል በዓሉ ብድግ አለ። አድማሱ በሚያየውና በሚሰማው ነገር ሐዘን ገብቶታል። ሞት በእያንዳንዱ ጉራንጉር አድፍጦ ምርኮውን ለማብዛት ዝግጅቱን ያጠናከረበት ዘመን ነው። ጨለማ የለበሱ ጥግ ይዘው የቆሙ ገዳዮች የበቀል ቃታቸውን ለመሳብ ዘመኑ ምቹ ሆኖላቸዋል። ማንም ለማንም ሞት ኃላፊነት አይወስድም። አንዱ በአንዱ ያመሃኛል እንጂ የረባ ምክር እኮ ነው የሚመክርህ ለምን አሰማውም? የሚለው ነገር ጠፍቶኛል መስሏል እና አውቄ ነው ሆንብዬ ምንድን ነው አውቄ ነው ሆንብዬ ብሎ ነገር ዞር ዞር በል እስኪ በዙሪያ ካሉ ሰዎች ስንቶቹ ተረፉ ማን አለ ይቀር እኔ ደግሞ በአመለካከት በምቃረናቸውና እና በአስተሳሰባቸው ፊት ለፊት በምሟገታቸው ግለሰቦች ጥርሱ ውስጥ ገብቻለሁ ማፈግፈግ የማልችልበት አጣብቂኝ ውስጥ ነኝ። ሰሞኑን እኔን ሳያጠፉኝ አይቀርም። ክምብል ብሎ መውደቅና ወጣ ብሎ መቅረት የጊዜው አይነተኛ መለያ ሁኗል። እኔም ዝግጁ ነኝ፣ እየጠበቅኳቸው ነው። ገዳዮቼን ማምለጥ እንደማልችል አውቀዋለሁ። ከዚህ ግሮሰሪ እንደማልጠፋ እንዲያውቁልኝ ይፈልጋለሁ። ለምን ብሎ ጠየቀው ጓደኛው፣ ዓይን ውስጥ ያለው ተስፋ መቁረጥ አስደንግጦት። አሳዳጆቼ፣ ቤተሰቦቼ ፊት፣ ልጆቼ ፊት ደሜን እንዲያፈሱት አልፈልግም። ልጆች የፊት እርምጃ የተወሰደብኝ እለት ነው መልሰው መላልሰው እንደገደሉኝ የሚሰማኝ የትም ልሙት የሞቴን ጽዋ ግን ልጆች የፊት አልጨልጣት የትም ልሙት እነሱ ፊት እንዳይገድሉኝ ብዬ ነው እዚህ ዝግጁ የምጠብቃቸው ግን ገዳዮቼ የታሉ ይህ ከሆነ ከጥቂት ጊዜያት በኋላ አስተናጋጁ ነቢዩ በዓሉ ግርማ እንደወጣ የመቅረቱን ዜና ሰማ